የኛ ቅመሞች እሺ፣ ከየትኛው ነው? የእውነቴን ነው የምላችሁ ቤተሰቦቼ። እንዳልክ ፈጣሪ ሆይ ቸሮረ ያሰማኝ እያለ ነው እንግዲህ ሽማግሌ ልኮ ማለት ነው ሄሉ ጋር ያ ብዬ ደግሞ ዛሬ እንግዲህ ሄዱ። ብዙዎቻችሁ የእውነት ከሆነ ሄሉዬ ለምን ቀለበቱን አታዋልቂም? ቀለበት አድርጎ ጸባለሆ እያላችሁ ነበረ። ያው እንግዲህ ዛሬ የአብን አግኝታው እንግዲህ ቀለበቱን መልሳለታለች በዚህ አጋጣሚ ግን የእውነቴ ነው ኔ ለሄሉ ተመኘውላት የአብን አቤት ፍቅር አሰጣጥ ሲችልበት ስትናደድ ሳባርጎ ቅፍ ሲያርጋ ጸጥ የምትለው ነገር እሷም ጠምጠም መብላ በትንፋሿ የምታሞቃው ነገር የእውነቴ ነው ኔ ግን ለሄሉ ማንን ትመርጫለሽ ብትሉኝ ማለት ነው የእውነት የአብን ነው የምመርጥላት ምክንያቱም ሴት ልጅ ስትናደድ ዝም ብሎ አብሮ አተካሮ መግባት ሳይሆን እቀፍ አድርጎ ማረጋገጥ ይችልበታል። የእውነቴን በቃ ለየት ያለ ወንድ ነው። እውነቴን ነው የምላችሁ ያ ማለት ነው። እና በዚህ አጋጣሚ ያው ሄሉዬን ማን አሸንፎ እንደሚወስዳት ባናቅም ባይረጋገጥም፣ እናቴም ያው ቲክቶክ ላይ እንግዲህ ዞጥ ዞጥ ማለቱን ጀምሯል፣ በፍቅር ሙዚቃ ማለት ነው። መቼም በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚለው ሀገሬ ሰው መጀመሪያ ላይ በእጃቸው የያዟት ይችን የመሰለች ወርቅ እንደ መዳብ ተቆጥራባቸው ዛሬ ሌላ ሰው ስትሆን ሁሉም እንግዲህ በየፊ ነው። ሄሉዬን ፍለጋ ወርቋን ፍለጋ መጥተዋል ማለት ነው። ማን አሸንፎ እንደሚወስድ ግን አናቅም። ያው እንዳልክም ሽማግሌ ልኳል። ፈጣሪ ሆይ ቸሮሪ አሰማኝ እያለ ነው። ያ ብዬም ያው አንቺ ደስ ካለሽ ሄጄ ሉሌን ይቅርታ ልጠይቀው እያላት ነው። በጣም አዝኗል። ግን ሄሉ ግን ያው መረጋጋት አልነብሽ የእውነት እንዲሳብ እያረገን ቅፍ እያደረገሽን አንችን በትንፋሽሽ እያሞቅሹ አንገቱ እንዳሳዘንሽም፣ የእውነት ሄሉ መረጋጋት አለብሽ። በእርግጥ ሄሉዬ የእውነት ለመናገር ያው በተደጋጋሚ የተሰበረች ልጅ ናት። በተሰበረችው ልክም እንዳለችውም አሁን እየለመደችውም ነው። ሰው መጥቶ እየሰበራ ሲሄድ እየለመደችው ና። በፊትም ያጠንካራና ጀግና ሴት እንደሆንሽ ሄሉዬ ሁላችንም እናቃለን። አሁን ግን የበለጠ ያው በህይወትሽ ውስጥ እየመጡ እየሰበሩሽ የሚሄዱ ሰዎች የበለጠ አጠንክረውሻል ብዬ አስባለሁ። ቢሆንም ግን እንደኔ እንደኔ ያው ከይቅርታ በላይ ምንም ነገር የለምና ለአብ አንድ እድል ብትሰጠው ብዬ አስባለሁ። የአብም ደግሞ እንደዚሁ ይቅርታ ትበን ማለት ሳይሆን፣ ከልጅቷ ጋር ያለኝ ግንኙነት ያበቃ የተዘጋ ነው ካል ከልጅቷን ይዘመተ በሄሉ ፊት ያለቀና የተዘጋ ፋይል እንደሆነ አስረግጠ አስረግጠ ከልጅቷ ጋር መናገር አለብ። እንደዚሁ በደፈናው ይቅርታና አንድ እድል ስጩኛ እንደምንለው ህይወት ቀላል አደለም። ቤተሰቦች፣ በተለይ ሴቶች ስትሆኑ አስቡት፣ እንዲሁ በቀላሉ እድል ስጩ ምናምን የሚባል ነገር አለ። ይህ የህይወት ጉዳይ ነው። ራሷን አሳልፋ አይሰጠችው ልጅ ስለዛ እሱም እንዳለው ከሆነ እኛ ሊያጣሉን ነው። ገና እግሬ እንደገባ ቤቷ የጠሮሽ ለምን እንደውለሽ አልጠየቅሽኝም። ምንም ነገር ከልጅቷ ጋር የለንም ነው የሚለው። ተረጋግተሽ አስቢበት፣ ተረጋግተሽ አስቢ ሄሉዬ። ቁጭ ስቲ። ምንድን ነው የምታስቢው? ለምን እናረጉ? እኔ ገና እግሬ እንደገባ ለምን ደውለው ጠሮሽ ነው የሚለው። እንደኔ እንደኔ ግን ያብ ምንም ነገር ከልጅቷ ጋር ምንም ነገር ከሌና ልጅቷን አምጥተ በሄሉ ፊት እንድታምን ይቅርታ እንድታደርግልን እድል እንድሰጥ በልጅቷ ፊት እውነቱን ማወቅ ሄሉ አለባት ብዬ ነው ማስበው። ለም መሰላችሁ ቤተሰቦች ሁላችንም፣ አሁን ቅመሞችንም እንዳየዋችሁ ለአብ አንድ ድር ስጩ ሄዱ ተረጋጊ እያላችሁ ነው። በትክክል መረጋጋት ጥሩ ነው፣ ግን ቢሆንም እኛ እንዳል ነው እንደምንጽፈው ቀላል አይደለም ቤተሰቦች። ይሄ ህይወት ጉዳይ ነው። ሁሉ ህይወት ጉዳይ ነው። ነገሯን አሳልፋ እየሰጠችው ነው። ሴት ስትሆኑ ደግሞ በጣም ነው የሚከብደው። በምታምኑት በምትወዱት ሰው መጎዳት በጣም ከባድ ነው። እና ሄሎ ራሱ ትናገር ሰምቻታል፣ ነው የእውነት እንዳብ የወደድኩ ስህነ ምን ያለችው እና ታስታውቃለች፣ ታስታውቃለች የኔ ቆንጆ። እሱ ራሱ የእውነቴን ነው ምላችሁ ፍቅር አሰጣጥ ይችልበታል። ሴት ሊ ስትናደድ እንዴት አድርጎ ማብረድ እንደሚችልበት እኔ ከሄሎ ጋር ብዙ ሰዎች ብዙ ናቲንም አይቻል ነው እንዳልክንም አይቻል ነው። ያብ ግን የተለየ ነው፣ የእውነት የተለየ ነው። ዋው አርንቀዋለሁ፣ ግን የእውነቴን ነው ምላችሁ እንዲ ፊልም አደን እንደሚመስለው የእውነት ቤተሰቦች፣ የፊልም ነው የሚመስለው የሄሉንና የእሱን ሁኔታ ስታዩ። ሄሉዬ እራሱ ሳብ አድርጎ እቅፍስ ያደርጋት አንገቱ ስር ከተትስ ያረጋት ተሄሉዬ፣ እንደዚህ እኮ አይደለም እኔ እኮ ቀለበት በአደባባይ ሳደርግልሽ ሚስቴ ቶኛልሽ ብዬ ነው በአደባባይ ቀለበት ያደረግኩሽ፣ ልሽ ደግሞ እንዲሁ በቀላሉ የምተውሽ እንዳይመስልሽ አልተውሽ ምን ያላት የእውነት ነው የምላችሁና እሷም እቅፍስ ያረጋት እቅፍ ታርገዋለች የእውነት እግዚአብሔር እኮ ፊልም ነው የሚመስለኝ፣ የሁለቱ ሁኔታ ማክታቸው ምናምን ፊልም ነው የሚመስለኝ። እግዚአብሔርን ነው ላቸው ግን እንዴት ደስ እንደሚሉኝ በቃ ያ በአንደኛ ነህ፣ የእውነት አንደኛ ነህ። ምክንያቱም ሴት ልጅ ስትናደድ እንዴት አድርገ ማብረድ እንደምትችል ነው ያየሁትና እኔ ብዙ ይቱ በሮችን አይቻል ነው ባለትዳሮች፣ ጥንዶችን እንደ አብግን አላየሁም ሲናደዱ ከጓደኞቻቸው ጋር እንደዚህ አይነት እንትን አያደርጉም። የእሱ ግን በጣም ይለያል አርንቅ ያለው ና እድል ስጩ ቀለበት ማውለቅ ልክ ነው ብያል እና ቀለበቱን ከምታወልቅ ሄሉዬ ለያብ እድል ብሰጠው እንግዲህ ከማን እንደምትሆን እችል እጅግ ግራ አገባኝ። ግን ደግሞ ያብን በጣም ነው የምትወደው። ይቅርታ አድርጉልኝ፣ እሱን በጣም ነው የሚወዳት። የእውነቴ ነው እንዳየዋቸው ከሆነ ማለት ነው። እንዳልካውን ሽማግሌ ልኮ እንደው ፈጣሪ ሆች ሮር ያሰማኝ እንዳለው ራሱ እሺ ብትለው ከጓደኝነት የዘለለ እንደ ድሮ እኔ እንጃ፣ በፍቅረኛሞች ዙሪያ ይቀጥላሉ ማለት እኔ እንጃ። ምክንያቱም አሁን ለሄሉ በጣም ነው ያብን የወደደችው። ልጁ ደግሞ የሚወደድ ነው እንዳየወት ከሆነ እውነት ለመናገር ማለት ነው። ስለዛ እንዳልክ እንኳን ምናልባት እንደ ኖርማል ጓደኛ ከሆነችው ይቅር ካለችው ነው እንጂ እንደ ድሮ እንኳን ይቀጥላል አሉ ብዬ ለማሰብ ለኔ ከበደኝ ነው መሰላችሁ። ከሄሉ የተረዳሁት ያብን በጣም እንደምትወደው ነው። እንዴ ሲያቅፋት እኮ ጸጥ ነው የምትለው እሷም እቅፍ አንገቱ ስር ጠንጠን። እንዴ እንደዚህ አይነት ፍቅር እኔ ፊልም እስከሚመስለኝ ኮኖማያቸው ቤተሰቦች ቁም ነገር ነው የምላችሁ። እስቲ እናንተም አስተያየታችሁን እንግዲህ ጻፍ ጻፍ አድርጉ። ለቤቴም አዲስ የሆናችሁ ቅመሞች እየ ቤተሰብ አድርጉኝ፣ የእውነቴን ነው የምላችሁ። ቪዲዮዋንም ላይክ አድርጉ፣ አይከፈልበትም። አስተያየት ካላችሁ ደግሞ ያው ቁጭ ቁጭ አድርጉን፣ ይቀበላለሁ። እንግዲህ የዛሬው ቪዲዮ እንግዲህ ሄሉ ያሁላችሁም ቀለበት ቀለበት ስትኑ ነበር ለአብ እንግዲህ ከዚህ በኋላ የእኔና አንተ ነገር አብቅቷል በማለት ቀለበቱን አውልቃለታለች። እሱ ግን እንዲሁ በቀላሉ አልተውሽም እያለ ነው ያም ማለት ነው ያው ሉሌንም ሄጃ አንቺ ደስ የሚያሰኝሽ ከሆነ ይቅርታ ጠይቀዋለሁ እያለ ነው ነገሮች እንደሚፈቱ ተስፋ አደርጋለሁ። እኔ ግን ምርጫሽ ምንድን ነው ብትሉኝ፣ ያብና ሄሉ ቢታረቁ ደስ ይለኛል። ምክንያቱም ልጆ አንደ